ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡኑ ማለት ነው። ሶ ዛሬም በቴዲ ወንድማችን ነው የመጣሁት ማለት ነው። ስለ ቴዲ እስኪ እየተሰማንን እናወራለን። ለወንድማችን ፍትህ እንጠይቃለን ማለት ነው። ብዙ ጊዜ የንጹሀን ደም በከንቱ እየቀረ ነው በተለይ እኛ ሀገር ላይ እና ስደት ላይም ሆነን እራሱ ህግ ባለበት ሀገር ደማችን ደመከል ሆኖ እየቀረ ነው ማለት ነው። እና ቴዲ ወንድማችን እንግዲህ ከሞት አንድ ሳምንት አልፎታል፣ ግን እስካሁን ምንም የወጣ መረጃ የለም ስለ ቴዲ። ማን ነው የገደለው? ምንድን ነው የገደለው? ራሱን አጥፍቶ? ምንም እስካሁን የወጣ መረጃ የለም። እና ብሬክስም እንግዲህ ያው ዝም ብሏል መረጃው ገዳዩ ፖሊስ እስከሚያረጋግጥ ድረስ ብሎ ማለት ነው። ግን እኔ እስካሁን እንዴት ህግ ባለበት ሀገር እንዴት ገዳዩ እስካሁን አልተያዘም የሚለው ነገር ትንሽ ያስጠረጥራል። እና ምክንያቱም ገዳዩ የትም ቢሆን አያመልጥም። በተለይ እንደዚህ ህግ ባለበት ሀገር የሚገደል ሰው በሚገደልበት ሀገር ያመልጣል ብዬ አላስብም። ግን ከገዳዩ ጀርባ ሌላ ሰዎች ካሉ የሚሉት ነገር ነው ለምሳሌ እንዴት ልበላቸው አሁን ይሄ ልጅ እንደዛ ገሎ የሚደበቅበት ቦታ አለ እና ያ ናቸው በተለይ የሚደብቁ ሰዎች ናቸው ገዳይ ናቸው ብዬን የማስበው ማለት ነው እና እና ፍትል ወንድማችን እውነት ብዙ መስራት የሚችል ልጅ ወጣት ልጅ ገና ህይወት ምንም ያላየ ልጅ ነው ህይወቱን ያሳጡት ማለት ነው እና ግን እኔ በጣም ማለት እንዴት በቃ አንዳንዴ ተጠይቃላችሁ። በተለይ ይሄ እኛ አገር ላይ ያው ኖርማል ነው፣ እንደዚህ ይገደላሉ፣ ግን ደማቸው እንደዛው ነው የሚቀረው ማለት ነው። ምንም ፍትህ አይሰጣቸውም። ይሄ ወንድማችን ደግሞ ስደት ላይ ነው የቀረው። ለወንድማችን ፍትህ መጠየቅ አለብን፣ ድምጽ መሆን አለብን። ትላንትና አይታችሁት ከሆነ ያው ትላንትና ነበር ለቤተሰብ ለቅሶም የተነገራቸው ይመስለኛል። እና በጣም የሰፈሩ ጓደኞች እንደዛ ሲሆኑ አስቡት፣ በቃ በጣም ነው የሚጎደው፣ በጣም ልብ ይሰብራል። እና አንዳንዴ ሁለት ሞት የሚሆንበት ጊዜ አለ። ለምን ሞታችሁም፣ የሞተው የገደለው ሰውም እንደዛው ሳይገኝ ሲቀር ሁለት ሞት ነው ለቤተሰብ ማለት ነው እና ለምንድነው ገዳይ ሰው ለምንድነው ለህግ የማይቀርበው ለምንድነው ለምን ወንድም አይሆንም ለምን ወንድሙ አይሆንም ከገደለ በህግ መጠየቅ አለበት የእጁን ማግኘት አለበት ብዬ ነው የማስበው ፍርድ ካልተሰጠ እኛም የምንደብቅ ከሆነ ጥሩ ነው ብዬ አላስብም ነገ ዞሮ ዞሮ እኛም ጋር ይመጣል ማለት ነው እና እኔ ዜድ ራሱ የእንትና የቴዲ ሚስተር ቲክቶክ ላይ ቪዲዮ ትለቃለች እና ይህ ቪዲዮ ከመልቀቅ ምናምን ለልጁ ፍትህ ጠይቆ ልጁ የገደለውን ሰው ለህግ ማቅረብ አለባቸው ብዬ ነው የማስበው። እግዚአብሔርን እንዲህ ወጣቱ እኮ አለቀ እየሞቱ ምንም በቃ በባዶ ፍትህ ምንም ከዚህ በፊት አይታችሁት ይሆናል። እኛ አገር ላይ እንደዚህ አይነት ነገር በጣም ይደጋገማል፣ ግን ምንም ፍትህ ምንም አይሰጣቸውም። እና ይሄ ወንድማችን ደግሞ በጣም ማለት ህግ የሚከበርበት ሀገር ነው ያለው። ማንንም ከህግ ማምለጥ የማይችልበት ሀገር ነው ያለው እና ለምንድን ነው ገዳዩን ለህግ ማታቀርቡት? ማለት ይሄ ልጅ ገሎ የሆነ ቦታ ተደብቋል። የተደበቀበት ደግሞ ሰው ሊኖረው ይችላል። ለምንድን ነው አሳልፋችሁ ለህግ ማትሰጡት? ነገ ኮ እንደዚሁ ደግሞ ሌላ ሰው ይገላል፣ በህግ ካልተጠየቀ የእጁን ካላገኘ ለምን ቤተሰብ ለምን ምንም አይሆንም? ለምን እኔ የእናት እናት አትሆንም። እንደዚህ አይነት ነገር አስቡት። ያንድን ሰው ህይወት መንጠቅ ማለት በጣም ከባድ ነው። ይሄ ልጅ ብዙ ብዙ ነገር ማረግ የሚችል ልጅ ነው። ገና ህፃን ነው እና በዚህ እድሜው ነው እንግዲህ ህይወቱን የነጠቁት ማለት ነው እና ለምንድን ነው ዝም የምንለው? ግን ያው የኛ ሀገር ነገር ታቁታላችሁ። ለሳምንት ነው ሚዲያ። ከሳምንት በኋላ በቃ ይረሳል ልጁ መሬት ከገባ በኋላ እንኳን ቴዲ ቀነኔም እንኳን ኢትዮጵያ ሙሉ እንደዛ ፍትህ ያለላት ልጅ ምንም ነገር ፍትህ ሳታገኝ እንግዲህ ተረስታለች ማለት ነው። እና እኛ ሀገር እንኳን ፍትህ የለም። ቢሆን ቢሆን በተለይ ስደት ሀገር ላይ ያሉ የት በተለይ ሳውዲ የሳውዲ ህግ ማንም ያውቀዋልና፣ ና ለምንድን ነው ለህግ የማይቀርበው? ብሪክስም ተናግረዋል ግን እኛ ሀዘናችን እንቻልበት እና ይሄ የሚወራው ነገር ሚዲያ ላይ በሆነ ነገር ተጣልተው ነው ያጎቱ ልጅ ነው ምናምን የተባለው ነገር እውነት እንዳልሆነ ተናግሯል። ያው ሚዲያ ደግሞ ከመቶ ፐርሰንት እውነቱ አስር ፐርሰንት ነው። እውነት ለመናገር ሁሉንም ሚዲያ ማመን ከባድ ነው። እኔ አሁን በጣም ጥሩ መረጃ የሚያቀርቡ ሰዎች አሉ እና እነሱን ብቻ እየተከተላችሁ መስማት ነው እንጂ ብዙ ዩቲዩበሮች የሚናገሩት እውነት ለመናገር ከኛም ጨምሮ ትክክለኛ መረጃ አይደለም። ግን እሱ እኔ እሱ እስከሚናገር ነው የምጠብቀው። እና ለምንድን ነው ማለት ይሄ ሰው የገደለው ሰው ማለት እኔ ብሬክስ ማለት ነው፣ እንደ እኔ ሀሳብ ገዳዩ እንደዚህ ሚዲያ ላይ ወጥቶ ይሄ እንደዚህ አይነት ሰው ነው የገደለው፣ ወይም ደግሞ በቃ አላ የሆነ ነገር ፍንጭ ይኖረዋል ብዬ ስለማስብ ማለት ነው እና ብሬክስ ጋ የደወሉት ከብሬክስ ያወሩት በእንደዚህ ነው የሞተው የተባሉት በእርግጥ ስለሚያውቁ ሳውዲ ያሉት ጓደኞቹ ስለሚያውቁ፣ ለምንድን ነው ይሄ ሰው ነው ጠፍቷል ወይም ደግሞ ፍትህ ማለት እንዲጠየቅለት ሚዲያ ላይ ለምንድን ነው ያልተናገሩት? ብሬክስም በቃ ዝም ብሏል ማለት ነው። ለምን ዝም እንዳለ አልገባኝም። እኔ አሁን የብሬክስ ዝም ማለት ትንሽ ይገርማል። የሚስቱ አንዳንዴ እኮ ለምሳሌ ቴዲ በሆነ ነገር ነው፣ በፖሊስ ሊሆን ይችላል፣ በተለያየ ነገር ህይወቱ ሊያልፍ ይችላል። ግን በእንደዚህ አይነት ነገር ነው ህይወቱ ያለፈው እና ይሄ ነገር ይጠየቅልን ማለት አንድ ነገር ነው። ምክንያቱም ልጁ ደን ለ ማለት የደሙን ዋጋ ስለሚያገኝ ማለት ነው። እና እንጂ ዝም ብሎ ምንም ነገር በቃ እንደዚህ ተሸፋፍኖ መሄዱ ጥሩ ነው ብዬ አላስቡም። እስካሁን ምንም የወጣ መረጃ የለም። ስለ ቴዲ ይሄ ነው የገደለው፣ ጓደኛው ነው፣ ያጎቱ ልጅ ነው፣ ወንድሙ ነው ምንም ምንም የተባለ ነገር የለም። ግን እነሱ ዝም ብለው ቪዲዮ ምናምን ፖስት ያደርጋሉ የእሱ ፎቶ እየተጠቀሙ እንጂ ምንም ያሉት ነገር የለም። እኔ የሚስቱ ፔጅ እራሱ በጣም ነው የምከታተሉ፣ ምንም የፖሰተችው ነገር የለም። ሶ ከዚህ ጀርባ የሆነ ነገር አለ ማለት ነው እንጂ የሆነ ነገር ባይኖር ይሄ ልጅ ይሄ በዚህ ነው እንደዚህ ነው ህይወቱ ያለፈው ብለው ይናገሩ ነበር። ገዳዩ ከገዳዩ ጀርባ የሆነ ነገር ስላለ ነው ብዬ ነው ማስበው እንደኔ ማለት ነው። ግን ያው እነሱም እንግዲህ ነገሩ ፖሊስ ይዞታል፣ ፖሊስ እያጣራ ነው ምናምን ብለዋል። እንግዲህ እንጠብቃለን። እና እኔ እኮ የገረመኝ ነገር ፖሊስ የሚያጣራው ነገር እኮ የሆነ ነገር አላ ተጠራውን ፖሊስ የሆነ ሰው የሆነ ነገር ነግሮት ነው ሊያጠራ የሚችለው ሰ ያ ነገር ደግሞ ሰው ተባብሮ እንኳን ያ ገዳዩ እንዲዘው ለህግ እንዲያቀርበው እንዲጦቅም መናገር አለባቸው ብዬ ነው የማስበው ማለት ነው። እና ለማንኛውም ግን ፍትህ ለወንድማችን ብለን ሁላችንም ቪዲዮ መስራት አለብን። ለአንድ ሳምንት መሆን የለበትም። እውነት ያሳዝናል። እኔ አላቅም። የቴዲ ሞት በስማን በጣም ከባድ ነው። እና በተለይ ለቤተሰቦቹ ለወንድሞቹ በቃ ለኢትዮጵያ ህዝብ፣ ራሱ ለሚያዩ እኔ ቴዲያውን በአካል አላውቀውም፣ ግን ሚዲያ ላይ ስለማውቀው በቃ እንደ ራሳችሁ ነው የምታስቡት ማለት ነው እና ደማችሁ ነው። በጣም ከባድ ነው እና ፍትህ ለወንድማችን ፍትህ። እንደዚህ በቃ ተገለው በሰው ህይወታቸው ተነጥቀው ምንም ፍርድ ለማይሰጣቸው ሰዎች ፍትህ ይጠየቃል፣ ግን ፍትህ አናገኝም። ፍትህ ግን ከፈጣሪ ነው እና ብቻ ስላሳዘነኝ ነው። ብሬክስ ደግሞ እንደዚህ አይቶ እውነታውን ለሚዲያ ቢያሳውቅ ደስ ይለኛል። አንዳንዴ ሚዲያ የወጣ ነገር ሰው ይጠብቃል ታውቃላችሁ። ልክ እንደ ቤተሰብ ነው የሚጠብቀው፣ የት ደረሰ፣ ምን ሆነ። በእርግጥ ገዳዩ ለህግ ሲቀርብ ማለት ነው። በቃ ቴዲ በህይወት እንዳለ ነው የምታስቡት። በቃ ደሙ እንኳን ተመልሷል እሱ ባንመልሰው እንኳን የእሱ ገዳይ የእጁን ማግኘት አለበት ብለን ስለምናምን ማለት ነው እና ወንድማችን ነብስን በሰላም ትረፍ። ምን ምን ይባላል? ፍትህ ከእግዚአብሔር ነው። አሁንም ደግሞ እኛ እንደዚህ ሚዲያ የምንጠቀም ሰዎች ፍትህ እንጠይቃለን ማለት ነው እና ቤተሰብ ቪዲዮ ብዙ ሰው ጋር እንዲደርስ ላይ ካድርጉት። ስለ ምትከታተልን ከልብ አመሰግናለሁ። ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ ማለት ነው። ሰላማችሁ ብዝት ይበልልኝ።